አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የአቡዳብ ዩቲብ ቻናል ተከታታዮች ሁላችሁንም ሰላም በያለው እንዴት ናችሁ ከኔ ጋር ሁሉ ሰላም ነው አልহামዱሊላህ እናንተ እንዴት ናችሁ እንኳን ወዲ ቻናሌ በሰላም መጣችሁ ለዚህ ቻናል አዲስ ሆናችሁ ላይክ ሰብስክራይብ እንዲሁም የዶል ምልክ ፋን በመጫን ከዚህ በመቀጠል የምለቃቸው ቪዲዮዎች ወዲ እናንተ አድርጉ ዛሬ እየላችሁ የመጣሁት ቪዲዮ በመግቢያው እንዳያችሁት የሚያመሩ የሆኑ ሎጎ ፕሮፋይሎችን እንዴት እንደምሰሩ አሳያችኋለሁ ቪዲዮ እንደምትወዱት ተስፋ አደርጋለሁ። እስከ መጨረሻው ተከታተሉኝ። ወደ ቪዲዮው ልሰዳችሁ። ይህን አፕሊኬሽን ታወርዱታላችሁ ከፕሌይ ስቶር። ሎጎ ሜከር የሚለውን ከፕሌይ ስቶር ላይ ታወርዱታላችሁ። እኔ አውርጃዋለሁኝ። አውርዳችሁ አንድ ጊዜ ክሊክ ስታደርጉት እንደዚህ ይመጣላችኋል። በመቀጠል እዚህ ጋር ማይ ፕሮጀክት የሚለውን አንድ ጊዜ ትነኩታላችሁ። ከዛ እንደዚህ ይመጣላችኋል። እንደዚህ ሲመጣ ክሬዲት ሎጎ የሚለውን አንድ ጊዜ ክሊክ ታደርጋላችሁ። በመቀጠል እንደዚህ ይከፍትላችኋል። አሁንም ምገባው። በመቀጠል እዚህ ጋር ባክግራውንድ የምትፈልጉትን አይነት ባክግራውንድ ታስገባላችሁ። ብዙ አይነት ባክግራውንዶች አሉ። እናንተ የተመቻችሁን ታስገባላችሁ። በነገራችን ላይ ቪአይፒ የሚል ያለባቸው እነዚህ በቀይ ያለባቸው ክፍያ የሚጠይቁ ናቸው። የሌላቸውን ኖርማል የሆኑትን እናንተ መጠቀም ትችላላችሁ ማለት ነው። በጣም ብዙ እንትኖች አሉ። ለምሳሌ በጥቁር አለኩት ባክግራውንዱን። በመቀጠል ምገባው እዚህ ጋር አርት የሚለውን እዚህ ጋር ገባለሁኝ። አንድ ጊዜ ስነኩት እሱ እንደዚህ ይመጣላችኋል። የተለያዩ ሸፖች አሉ። እናንተ የተመቻችሁን ማስገባት ትችላላችሁ ማለት ነው። የተሰሩ ሎጎዎች ናቸው። እናንተ የሚመቻችሁን ብቻ መርጣችሁ ማስገባት ነው የሚጠበቅባችሁ። እንደዚህ ወደ ጎን እያሳለፋችሁ በጣም ብዙ አሉ። እዚህም ሸፖች አሉ። ከነዚህ በራሳችሁ መስራት የምትፈልጉ ከሆነ በራሳችሁ ከነዚህ በነዚህ መስራት ካልፈለጋችሁ ደግሞ የተዘጋጁ አሉ ማለት ነው። እንደምታዩዋቸው በጣም ብዙ አይነት አሉ ከነዚህ መውሰድ ትችላላችሁ ማለት ነው። በጣም ከምነግራችሁ በላይ በጣም በብዛት አለ። የፈለጋችሁትን ክፍያ የማይጠይቀውን እናንተ መጠቀም ትችላላችሁ። እኔ በእነዚህ አንድ ሰርች ላሳያችሁ። ለምሳሌ ያው መግቢያ ላይ እንዲያሳየኋችሁ ሰርቻለሁ ብዙ እናንተ ደግሞ በቻላችሁት በምትፈልጉት አይነት በዛ መልኩ ትሰራላችሁ ማለት ነው። አሁን ለምሳሌ እኔ አንድ ሰር ይችል አሳያችሁ እዚህ ጋር እችን ሸፕ አንድ ጊዜ ክሊክ አደርጋታለሁኝ እችን ልጠቀማት። ከዛ እንደዚህ ይመጣልኛል። ማተለቅና ማሳነስ ትችላላችሁ። እንደዚህ ካስተካከላችሁ በኋላ ከዚህ ትወጡና እዚህ ጋር በመሄድ ቆልፉታላችሁ እንዳይንቀሳቀስባችሁ። ወይም ደግሞ ከለር መጀመሪያ፣ ከለሩ ላስተካክል። ከለሩ ነጭ መሆን ስለሌለበት ከለር የምታስተካክሉት ይህንን አንድ ጊዜ መሀሉን ነካ ስታደርጉት እንደዚህ ይሆንላችኋል። በመቀጠል እዚህ ጋር ከለር የሚል አለ። እሱን አንድ ጊዜ ክሊክ ታደርጉታላችሁ። ከዛም በመቀጠል እዚች ጋር ትገባላችሁ። አሁን የፈለጋችሁትን ከለር መጠቀም ትችላላችሁ ማለት ነው። እኔ በቀይ አስቀመጥኩት። እስኪ ሌላ ሸፕ ደግሞ ላመጣ ነው። አሁንም እንደ ቅድሙ እዚሁ አርት የሚለው ላይ ይገባለሁኝ። ከዛም የቅድሟን ሸፕ አስገባለሁኝ መሀል ላይ በማድረግ እንደዚህ ቀለሩን መቀየር ከፈለጋችሁ መቀየር ትችላላችሁ፣ እዚህ ጋር በመንካት እነዚህን ያመጣላችኋል ማለት ነው። የምትፈልጉትን አይነት ማድረግ ትችላላችሁ። እስኪ እኔ በዚህ ለመስራት ልሞክር። ከዚህ ለመውጣት መሀሉን ነው። አንድ ጊዜ እዚህ ጋር እዚህ አካባቢ ነካ ማድረግ ነው የሚጠበቅባችሁ። ከዛ እንደዚህ ይመልሳቸዋል ማለት ነው። አሁን ላይ እዚህ በመምጣት አርት የሚለው ላይ በመምጣት ሌሎች ከምፈልጋቸው ደስ ካሉኝ ነገሮች አርማ የሚሆነኝን አንድ ያስገባለሁ ማለት ነው። ከፈለጋችሁ በስማችሁ ከእነዚህ መርጣችሁ ማስገባት ትችላላችሁ። ካልፈለጋችሁም ደግሞ በጣም ብዙ አይነት አሉ፣ እነዛን መጠቀም ትችላላችሁ ማለት ነው። በጣም ብዙ አሉ። በጣም ደስ የሚሉ በጣም የተዘጋጁ ናቸው። እናንተ መድከም ምናምን አይጠበቅባችሁም። እንዲሁ እንዳሉ ራሱ አውርዳችሁ ብትጠቀሟቸው የተስተካከለ የተሰሩ ስለሆኑ ምንም ችግር የለውም ማለት ነው እና እስኪኔ አንድ ተጠቅሜ እናንተን ላሳያችሁ፣ እስኪኔን ላስገባው እንደዚህ ካስተካከላችሁ በኋላ ቴክስት ትጽፋላችሁ። የምትፈልጉትን ቴክስት ቴክስት የምትጽፉት እዚች ጋ ቴክስት የምትለዋጋ ትገባላችሁ። ለምሳሌ እኔ የዩቱብ ስሜን ስም ልጻፍ። ስሜን ጽፍ ያለውኝ እንደዚህ ጽሑፉን የተወሰነ ታሳንሱትና ፎንት ትቀይራላችሁ። እዚህ ጋ ፎንት አለ የጽሁፉን ስታይል ማለት ነው። እዚጋ ትቀይራላችሁ እናንተ በሚመቻችሁ አይነት ታደርጉታላችሁ ማለት ነው። ለምሳሌ እኔ በዚህ ልቶ መጠቀም ፈለግ እንደዚህ እዚህ ጋር ደግሞ ከለር አለ ከለሩን መቀየር የምፈልግ ከሆነ እዚጋ ጋር ተቀይሩታላችሁ ወይም የምትቀይሩ ከሆነ። በመቀጠል ደግሞ ከጽሁፉ ጀርባ ባክግራውንድ እንድኖር ከፈለጋችሁ እዚህ ጋር ባክግራውንድ እንድኖረው ማድረግ ትችላላችሁ። ይሄኛው ደግሞ እዚጋ ጋር ከርቭ የሚለውን አንድ ጊዜ በመንካት የጻፋችሁት ጽሁፍ እንደዚህ ሰርክል እንዲሆንላችሁ ማለት ነው ቅንፍ እንዲሆንላችሁ ማድረግ ትችላላችሁ። በዚህ እዚች ቀይዋን በመያዝ ወደዚህ ወደ ግራ ታስጠጉታላችሁ ማለት ነው። ጌታውን ቅንፍ አድርጎታል። ይቅርታ መጀመሪያ ይህንን ነገር እንደዚህ ሸፖች ካስገባችሁ በኋላ ግዴታ መቆለፍ አለባቸው። እዚጋ እየገባችሁ ማለት ነው። እዚጋ በመንካት የቁልፍ ምልክቱ ይታያቸዋል። እነዚህም በመንካት ሁሉንም ትቆልፏቸዋላችሁ እንዳይንቀሳቀሱባችሁ ማለት ነው። አሁን ላይ ቆልፌ ዋለሁኝ መንቀሳቀስ አይችሉም። ከዚህ እወጣለሁኝ። ከዚህ ለመውጣት መሀሉን ነው የኔ የጥቁሩን ፓርት አንድ ጊዜ ነካስ ታደርጉ ሲያስወጣችኋል። ከዛም ጽሁፉን ይቅርታ ቆልፌ ሆነው መፍታት ለመፍታት የምትፈልጉ ከሆነ እዛው በመሄድ ነው። ጽሁፉን አላስተካከልኩትም። እዚህ ጋር ገባ ና ጽሁፉን እፈታዋለሁኝ እኔ የቆለፍኩትን ቁልፉን ማለት ነው። ጽሁፉን ብቻ ነው የምፈታው። ከዛ ጽሑፉን እንደዚህ አንድ ጊዜ ክሊክ አድርጌ እንደዚህ አስተካክላለሁኝ። እንደፈለጋችሁ ማስተካከል ትችላላችሁ። በዚህ መልኩ መስራት ትችላላችሁ ማለት ነው። የፈለጋችሁትን ጽሁፍ የፈለጋችሁትን ሸፕ ማስገባት ትችላላችሁ ማለት ነው። በመቀጠል ባክግራውንዱን ከጀርባ ያለው ካልተመቻችሁ፣ መቀየር ከፈለጋችሁ ይህንን ጥቁሩን እዚህ ጋር በመግባት መቀየር ትችላላችሁ። አሁንም ይታያቸዋል። በፈለጋችሁት ማድረግ ትችላላችሁ፣ እናንተ በሚመቻችሁ ማለት ነው። አያችሁት እንደዚህ እያደረጋችሁ እናንተ በተመቻችሁ የተመቻችሁን ሎጎ መስራት ትችላላችሁ። ሁለተኛው አሰራር ደግሞ እዚህች ጋር የምታዩት ቀዩ ክፍል ወርቃማ እንዲሆንላችሁ ከፈለጋችሁ ፒክስላፕ ላይ እችን ክቧን ብቻችን ብቻ ሰርታችሁ ማስቀመጥ አለባችሁ። በፒክስላፕ እንዴት እንደሚሰራ ከዚህ በፊት ያስተማርኩት ቪዲዮ አለ። ያንን ካልፈለጋችሁ ግን እንደዚህ እዙ መጨረስ ትችላላችሁ። ሁሉንም ነገር ይሄ ለምሳሌ ነው። ሌላ ብዙ አይነት መስራት ትችላላችሁ። በጣም ብዙ አይነት ሸፖች አሉት ማለት ነው። እስኪ የተለያዩ ሸፖች አሉ ላሳያችሁ። እዚህ ጋር አርት የሚለው ላይ ትክዙና፣ አያልቁም በቃ፣ በጣም ብዙ ናችሁ፣ የሚያማምሩ በጣም ብዙ ብዙ አሉ። እናንተ የተመቻችሁት ነገር ማስገባት ትችላላችሁ ማለት ነው። ይታያችኋል በጣም ብዙ አሉ። ቪአይፒ የሚለው አይሰራም፣ ክፍያ ይጠይቃችኋል። ከክፍያ ነጻ የሆነውን ተጠቀሙ። እናንተ በጣም ብዙ ብዙ አሉ ማለት ነው ይታያችኋል። እነዚህ አሁን በጣም ኤስ በኤስ የሚጀምር ከሆነ ስማችሁ ይሄኛው አለ ደብሊው አለ በጣም ብዙ አይነት ፊደሎች አሉ፣ በቃ መጠቀም ትችላላችሁ። እዩት እዚህ ጋ አሁን ያለ እነዚህ ይት እና የፈልጋችሁትን መጠቀም ትችላላችሁ እናንተ ደስ ያላችሁን ማለት ነው። እና ይህ አፕሊኬሽን በጣም ብዙ ሸፖች አሉት ሎጎዎች አሉት ከእነዚህ ውስጥ የምትፈልጉትን ለመጠቀም ይረዳችኋል ብዬ ነው ቪዲዮ እንደምትወዱት ተስፋ አደርጋለሁኝ። በጣም ብዙ ብዙ ነገር አለው ማለት ነው። ይት ወደ ጎን እያሳለፍኩ ነው፣ እንደዚህ ወደ ላይም ስታንሸራትቱት አሉት ብዙ ምርጫዎች አሉ ማለት ነው። ፕሮፋይል መሆን የሚችሉ በራሳቸው ምንም ታስተካክሏቸው ፕሮፋይልም የሆኑ ብዙዎች አሉ፣ ይታያቸዋል ከእነዚህ መርጣችሁ የተመቻቸውን ማስገባት ትችላላችሁ። ያው እናንተን ለማሳየት ነው። በጣም ብዙ የምትፈልጉት ሁሉ እንዳለ ማላሳያችሁ ብዬ ነው። የተመቻችሁን መርጣችሁ በዚህ መልኩ መስራት ትችላላችሁ ማለት ነው። ለምሳሌ እኔ መግቢያ ላይ አሁን በዚህ በዚህ ሰርቼበት አለውኝ። ሌሎች በጣም ደስ የሚሉ ነገሮች አሉ እና አፕሊኬሽኑን አውርዳችሁ ተጠቀሙበት ማለት ነው። ይታያቸዋል። በጣም ደስ ደስ የሚሉ አሉ። ምንም መስራት ምናምን የማያስፈልጋቸው ማለት ነው። እንደነበሩ ውርድ አድርጋችሁ ሎጎ ፕሮፋይል ብቻ የሚሆኗችሁ ማለት ነው እና በዚህ መልኩ የሚመቻችሁ መርጣችሁ ማድረግ ትችላላችሁ። ለዛሬ ይዤላችሁ የመጣሁት ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ ደግሞ ሰላማችሁ ብዝት ይበል ማለት ነው። ይሄንን ስጨርሱ እንደዚህ ሴቭ ለማድረግ ላይ ራይት የሚለውን እዚጋ አንድ ጊዜ ትነኩታላችሁ፣ ሴቭ ይሆናል ማለት ነው። ከዛ እዚህ ጋር ኦኬ ትሉታላችሁ። አሁን ላይ ሴቭ አድርጎልኛል፣ ቀጥታ ከዚህ ይወጣለሁኝ ማለት ነው። እና በዚህ መልኩ ተጠቀሙበት። ስለተከታተላችሁኝ ከልብ አመሰግናለሁኝ።